በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላመ ገብርኤል እግዚአብሔር ሆይ ስለ ማርያም ክብር የቀረበውን የገብርኤል ሰላምታ ብቻ ጉልቼ አይደለሁ፣ በጭልታዊ መጠን እናገዘን የማስተዋል መጽሐፍ ልቦና ስጠኝ። ፈጣሪ ሆይ አንደበቴ ሙሴ መናገር የማይቻል ኮልታፋ እንኳን ቢሆን ጥበብን የሚገልጽ ምስጢርን የሚያስተረጉም ጳራቅሊጦስ አንደበት ይሁነኝ። ለተፈጥሮት ከ ገብርኤል ሆይ የስሙ ትርጓሜ የማይመረመር ካለመኖር ማለት ከኢምንት ግብር በቀዳማይ የይሁድ ሰዓት ሊ ለተከናወነ ስነ ተፈጥሮ ሰላም እላለሁ ገብርኤል ሆይ ማኅተሙ የአይሁድ ንጉስ ይህ ነው የሚል የህፃኑ የኢየሱስና የእናቱ የማርያም መልክ ስዕል የተሳለብህ የበልአ መርያ ኮከብ የልደት ሐዋርያ አንተ ነህና ለዝክረ ስምከ ገብርኤል ሆይ ተመራምረው የማይደረስበት ስም አጠራረ ሰላም እላለሁ ነገር ግን አምላክ ሰው ሆነ ሰው አምላክ ሆነ ማለት ይመስላል ገብርኤል ሆይ አንበሳ የገጽ ሰላምህና የንስር ገስነ ገጽ ካላቸው ኪሩቤል ጋር የሚግ እግዚአብሔር ዙፋንን ተሸክሞ በከበረ የሰው ስነ አምሳል ሕዝቅኤል ያየህ ከኪሩቤል አንዱ አንተነህ ለስዕር ተረስህ ገብርኤል ሆይ እግዚአብሔር ልዩ የሆነ የምስጋና ዘውድ ላቀዳጀው ራስህና ስዕር ተረስህ እጅ እየነሳው ሰላም ላለው። ገብርኤል ሆይ የቃልህ ብርሃን ከጽንፍ እስከ ጽንፍ የሚደርስ ስነ ጸደሉም በአራቱ ማዕዛን ዓለም የመላ አንተ ከምስራቅ ይወት የወጣህ ኮከብ የወጣህ ፀሐይ ነህ። ለገጽህ ከገብርኤል ሆይ እጅግ የሚያስፈራ እሳት ነበልባል መካከል የነነዌ ንጉሥ ያየው ከመልአክት ገጽ የደስታ መልክ ያላለው ገጽ ሰላም ላለው ገብርኤል ሆይ በንጽህና ልብሰ ተክህኖ የተሰየምክ አንተ በፍርድ ያይደለ በክርስቶስ ቸርነት ድን ዘንድ የነጉንና የሰርኩን መስዋዕት የምታሳርግበት ጊዜ የኔን የኃጡን ኃጢአት አስተስሪ። ለቀራነብቴ ከገብርኤል ሆይ እንቅልፍ ለማይፈታተናቸው ለዓይኖችህ ቅረምትና ዓለምን በብርሃናቸው ለሚያገለግሉ ከዋክብት ዓይኖችህ ሰላም ላለው ገብርኤል ሆይ አንተም እንጂ የሰላም ረፍት ሰጠ ዘንድ ትጋ ቅዱስ ሚካኤል ለሙሴ ጠባቂ የሆነ በተሾመ ጊዜ ታላቁን የኤርትራን ባሕር ከፍሎ አሻግሮታልና ለአዛኔ ከገብርኤል ሆይ የአባካላዊ ቃል መሳከው ብርሃን ለሚሆኑ ጆሮችህ ሰላም ላለው። የውበታቸው ጸዳል የበረሃ አበባ ለሚመስለው ጉንጮችም ሰላም ላለው ገብርኤል ኮይ ከጭንቅና ከመከራ ለማውጣት የተላክ መልአክ ነህና፣ ለሰለስቱ ደቂቅ በእሳት ጉድጓድ በተጣሉ ጊዜ ሁለቱ ክንፎችን ጋርደ ከመቃጠል እንዳዳንካቸውን የእኔም አገልጋይህን በረድኤት ኃይል አድነኝ። ለአናፊ ከገብርኤል ኮይ በጎ መዓዛ ያለው ሽቶ መመንጫ ለሆኑ አፍንጮችህ ሰላም እላለሁ። የንጽሕና የቅድስና መገኛ ለሆኑ ከንፈሮችህ ሰላም እላለሁ። ገብርኤል ሆይ ለሀና ልጅ ለማርያም ደስ የሚያሰኝ ምስራች እንዳበሰርካት ለእኔም የሚጸድቅበትን የምድንበትን የምስራች አብስረኝ። የመልካም መስራች ማብሰር ለአንተ ክፍልህ ነውና፣ ለአፉ ከገብርኤል ሆይ ተጠራጣሪው ዘካርያ ስን ለገሰጸው አፍ ሰላም ላለው፣ ደስታና ፈገግታን ለሚያሳዩ የእንቁ ባህሪ ላላቸው ጥርሶችም ሰላም ላለው። ገብርኤል ሆይ ባህሪ ከዮም መንፈስ ባህሪ ተመሳሰለ። የዝምታ መልአክ ነህና አመፃን እንዳይናገር ላፍ የጠባቂው ነው ለከንፈሬም የትዕግስት መጽጊያ ብችለት ለልሳነከ ገብርኤል ሆይ ማህተመ ባህሪው ቃልህ ለሚሆን አንድበትህ ሰላም ላለሁ። የባቢሎንን የሳቱ የት ወደ ቀዝቃዛነት የለወጠ የስትንፋስ ጠልም ሰላም ላለሁ። ገብርኤል ሆይ ጻድቃዶችን ሁሉ ለመርዳት የታመንክነና አስቀድሞ ቄርቆስና እናቱ እየሉጣ እንዳላልካቸው እኔንም የመከራ ቆስል እንዳይጠዘጠዘኝ እንዳይነዘነዘኝ ከሳት ነበልባል አድነኝ። የሚያስደስት አመዜማ አፍላቂያ ለሆነ ጉሮሮ ሰላም ላለው። ዳግመኛ በንጽህና ሐብል ባጌጠ አንገትህ ሰላም ላለው። ገብርኤል ሆይ ከላይ ከሰማይ ተልከህ ወደ ማርያም በወረድክ ጊዜ እግዚአብሔር ቃል ያለ ድካምና ያለ ችግር ከስጋዋ ስጋ ከነፍሷ ነፍስ ነስቶ በማኅፀኗ አደረ። የልዑልም ኃይል በሚያስደንቅ ግርማ ጠብቃት፣ ጋረዳት። ለመትከፍት ከገብርኤል ሆይ የቅድስናን ልብሰ ተከኑ ለተጎናጸፈ ትከሻ ሰላም ላለው፣ ረቂቅ የሚን የብርሃን ሞጣት ለደረበ ዘባንህ ሰላም ላለው። ገብርኤል ሆይ በጎ ነገር ለመናገር ለመጻፍ ችል ዘንድ የድርሰት መንፈስ አሳድርብኝ፣ እዝራ ዑራኤልን አጥብቆ በለመነው ጊዜ ሚስጥርን የሚገልጽ መንፈስ በእሳት ጽዋር ግቶታልና። ለእንግዲህ አክ ገብርኤል ኮይ ስነ ባህሪው ለማይመረመር ደረት ሰላም ላለው፣ ጻድቃኖች ለሚጠለሉበት ለክንድ ስፋትም ሰላም ላለው። ገብርኤል ኮይ እግዚአብሔር ብቻውን ቢያውቅ እንጂ ስላንተ ተፈጥሮ ተፈጥሮ ማንም ማን ሆነ ማን አስቡ የሚደርስብህ የለም፣ ባህሪም እንዴት እንደሆነ መርምሮ የሚያውቅ የለም። ለአዳዊ ከገብርኤል ኮይ እግዚአብሔር በመለካዊ ችሎታ አስተባብሮ ለፈጠራቸው እጆችና ለሁለቱ ወርቅያን ወርቾች ሰላም ላለው ገብርኤል ሆይ ክርስቶስንና የወላጅ እናቱ ሐዋርያ እንተነና እሳቱ ከማይጠፋ ትሉ ከማያንቀላፋ የኮነኔ ጉድጓድ መንጥቀህ አውጣኝ። ለእርናዕከ ገብርኤል ሆይ ከዳራና ከቂሮስ እስከ ክርስቶስ መወለድ ያለውን ዘመን መጥኖ የከረዳ ክንድህና እደኩርናክ ሰላም እላለሁ። ገብርኤል ሆይ ያዘኑትን የምታረጋጋ ጻድቃን የምትጎበኛቸው አንተ ስለሆን ካዘነን የሚያስረሳ የደስታ ወይን አጠጣኝ። ላዘኑ ለተከዙ ወይን ያጠጣቸው ዘንድ ሕግ ተሰርቷልና። ለራህከ ገብርኤል ሆይ ብሩክ ጸጋን ለሚለግስ መጽሐፍህ ሰላም እላለሁ። የክቡር መልአክ ጣቶች ለሚሆኑ ነጎላዊ ጣቶችም ሰላም እላለሁ። ገብርኤል ሆይ ወደ እውነተኛው አምላክ አደራ አስጠብቀኝ። በዚህ ዓለም ጠዋት የተናገረውን ማታ የሚደግም ዘመድ ወይም ወዳጅ አይገኝምና ለአጽፋረ ገብርኤል ኮይ ብርሃናትን ለተጎናጽፍ ለጣቶችህ ጽፈር ሰላም እላለሁ። በሁለቱ እሳታውያን አክናፍህ ላሸበረቁ ጎኖችም ሰላም እላለሁ። ገብርኤል ኮይ ስለ እኔ ሕይወቱን አሳልፎ የሰጠውን ፈጣሪ ባሪያህና በአምሳልህ የፈጠርከውን እንዴት ታጠፋለህ? አሳምረህ ያነጽከውን ሕንጻ ስለምን ታፈርሰዋለህ? እያልክ ለከርሰከ ገብርኤል ሆይ ምግቡ የምስጋና ጣመ ህብ ስለሆነ ወድህ ሰላም ላለው የሶስት ውሃሳት አካል መስዋዕት ለሆነው ጸሩ ልቦናህም ሰላም ላለው ገብርኤል ሆይ ስለዚህም አንተን የዋህውን አንተን የህያዋን ሕያው ነህ። ሰው ግን ይሞታል፣ ወደ መሬትነቱም ይመለሳል። ይህትም እንደ ጢስ ብንብላ ትጠፋለችና ለህሌና ከገብርኤል ሆይ ምስጋናን በዝማሬ ድምፅ ለሚያሰማ ለሚያመሰግን ህሌና ሰላም ላለው የስጋዊ ባህሪ ክፍለ አካል ግን በባህሪ የሌለ ነው። ገብርኤል ሆይ የደህንነት መላክ ነህና እኔን አገልጋይህን ከችግር አውጣኝ። ይልቁንም ጠላት ሄድ ሰይጣን የመቅሰፍት እሳት ወላፈኖን በእኔ ላይ በነዛ ጊዜ ፈጥና በክንፎች ጋርደኝ። ለአማዊቲ ከገብርኤል ሆይ ለሚጠሩት ፈጥኖ የሚሰማ ሩህ ሩህ እሳታዊ ነበልባላዊ አንጀተን ሰላም እላለሁ። ገብርኤል ሆይ አንተ በሁሉ ዘንድ አሸናፊ ነህ። አንተ በእግዚአብሔር ዘንድ መስዋዕትን የሚያሳርጉ የካናታ ሰማይ ሱራፌል ጓደኛ ነህ። ምናልባት ቅዱስ ሚካኤል ቢተካከል እንጂ እንዳንተ ማናለ ለህንብርትህ ከገብርኤል ኮይ ስነ ባህሪው ርቂቅ ለሆነ ህንብርትህ ሰላም እላለሁ። በብሩህ መብረቅ የተሸለመን መለዋ ላይ መውገብህም ሰላም እላለሁ። ገብርኤል ኮይ እኔ ልበ ክፉ አፈጻድቅ ሲሆን ንሳ ሳልገባ ከንቱ ሞት የሆን እባክህ ቁርጡም ንገረኝ ለአቁያጼ ከገብርኤል ኮይ በሰማይ አምላክ ፊት ዘወትር ተንበርክከው ለሚሰግዱ ጉልበቶችና አቆያጾች ሰላም እላለሁ። ገብርኤል ሆይ ስንፍናን የምታወገዝ የእውቀት ባለቤት እንደመሆነ በዘመንህ ጥበብ በሰነፎች ልቦና አዳራሽ ሰራሽ ለአዳራሿም ሰባት አምድ ያቆመችላት ለአጋሪ ከገብርኤል ሆይ ተውላጠ ስሙ ብልጣሶር ለሚባል በነቢዩ በዳንኤል ፊት በመገለጽ በኤፍራጥስ ወንዝ ዳርቻ ላቆመ እግሮች ሰላም ላለው ገብርኤል ኮይ ከቀድሞ ጀምሮ ያዘውትን የምታረጋጋ አንተ ነህና በመከራና በጭንቀት በባቢሎን የሚኖሩ የእስራኤልን ከበርኮ መመለስ ለዚህ ነቢይ በህልሙ ነገርከው። ለሰኮና ከገብርኤል ኮይ በዚያ ድብልቅልቅና ሽብር በሆነበት እለት ከጌታ እግረ መስቀል ስር ለቆሙ ተረኮዞችና ጫማዎች ሰላም ላለው። ገብርኤል ኮይ የጌታን ትዕግስት የአይሁድን ግፍ ተመልክተህ በታላቅ አደባባይ ላይ ሰይፈ ቁጣን አምዘገዘከው ቅዱሳት አነስትን ግን ክርስቶስ ተነስቷል ስላልካቸው የትንሣኤ ምስራች ይነግሩ ዘንድ ወደ ሐዋርያት ሄዱ። ለአጻቤ ከገብርኤል ኮይ ላይ ለሚያበሩ አስሩ ሰላም ላለሁ። በብርሃንነት እና ለሚተባበሩ ጥፎችን ሰላም ላለሁ። ገብርኤል ሆይ የትህትና የጽድቅ መምህር እንደመሆነ መጠን በየለቱ በጎ በጎ ነገር አስተምረኝ። በኃላፊ ንብረቱ የሚመካ በሀብቶ ብዛት የሚተመመን የሰው ዘበድ ወገን ሁሉ ካሰተኛ ነውና ለቆመ ከገብርኤል ሆይ የማረጋጋትንና የደስታን መገኛ ለሆነ አካለ ቆመ ሰላም ላለው ከፍጥረት ዓለም ለእስከ ዛሬ በሕያውነት ላለው ስነ መልክም ሰላም ላለሁ። ገብርኤል ሆይ በየጊዜው ዘመኑን መድረስ አስረዳይ ልቦና፣ እስራኤል ከፋርስ ምርኮኝነት ነፃ እስከሚወጣበት ድረስ ዳግበኛ መድረርስ የመገበ መቼ ነው እያል አስባለሁና፣ አልቦ እምሳብ ገብርኤል ሆይ ከሰው ወገን ከቶ ጠዋትና ማታ እንደኔ ሀዘን ትጋዜ የሚበዛበት የለም። ከመላእክትም ወገን እንዳንተ ያዘኑትን የሚያረጋጋ የለም። ገብርኤል ሆይ ስለዚህ እኔም አውቄና አንተን አመኘ ይህን ያቀረብኩትን ጸሎት እንደ ትልቅ ዋጋ ቆጥረሽ የማረጋጋት ቃልህን አሰማኝ። የመላእክት አለቃ ገብርኤል ሆይ ሰላም ለአንተ ይሁን። የጥንቱን የማዳን ተስፋ በማስበክ አዲስ የምስራ ዜና ለመናገር በክብር ወደ ድንግል ማርያም የተላክ ገብርኤል ሆይ ሰላም እልሃለሁ። የኤልሳቤጥ ልጅ ዮሐንስ ከተጸነሰ በኋላ ለዳዊት ልጅ ምስራች ትነገር ዘንድ ወደ ገሊላ ምድር የተላክ ገብርኤል ሆይ ሰላም ላለው። ገብርኤል ሆይ ሰላም ላንተ ይሁን። ድንግል ማርያምን ቃልክ ሰላም ላንቺ ይሁን ባላት ጊዜ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ያን ጊዜ መለኮት ከእሷ ሰው ሆነ። ገብርኤል ሆይ ሰላም ላንቴና ድንግል ማርያምን ተፈስ ደስ ይበልሽ ባልካት ጊዜ መንፈስ ቅዱስ ስጋዋን አነጻ። የልዑል ኃይልም ጋር ረዳት ድንግል ማርያም እና ሕፃኑ ልጇ ኢየሱስ ክርስቶስ ከክርስቶስ ኢየሱስ ክርስቶስ ካሉበት ምድረ ይሁዳ እስኪደርሱ ድረስ ሰብአ ሰገልን በኮከብ ምልክት የመራቸው ገብርኤል ኮይ ሰላም እልሃለሁ። ገብርኤል ኮይ ለድንግል ደስታን በተመላ ቃል ሰላም ባልካት ጊዜ መለኮት ከስጋዋ ስጋ ከነፍሷ ነፍስ ሰው ነስቶ ሰው ሆነ። ስለዚህ ምህረትና ፍርድን ታሰጠኛል በማለት እየተቀኘውና ንጹሕ ዝማሪን እየዘመሩ ሰላም እልህ ዘንድ አቤቱ ተገለጽልኝ። በእደ ሰዓት ለተፈጠርህ ገብርኤል ሆይ ሰላም እልሃለሁ። የብርሃን ራስ ወርቅ የተቀዳጀህ ገብርኤል ሆይ ሰላም እልሃለሁ። የአሸናፊና የሀይል መልአክ ገብርኤል ሆይ ሰላም እልሃለሁ። ከፍጹም ጥፋት ደንዘን ክንፍህን ጋርደልኝ። ወደ ድንግል የተላክ ገብርኤል ሆይ ሰላም ላንተ ይሁን። የደስታ ምሥራች ተናጋሪ ገብርኤል ሆይ ሰላም ላንተ ይሁን። ነበልባላዊ ወፈ ሰማይ ሆይ ሰላም ላንተ ይሁን። ደስታን አብሳሪ ሆይ ሰላም ላንተ ይሁን። አካላዊ ቃልን የመጸነት ሱራት በማህፀነ ማርያም ላሳደርክ ሰላም ላንተ ይሁን። በመልአከ ሞት ከመውደቅ የምትታደግ ገብርኤል ሆይ ሰላም ላንተ ይሁን። አማላጅነትን በመታመን ተስፋ እናደርጋለን። በማልትም በሌሊትም አንተ ጠብቀን፣ አሚን።